ከዛ እነሱ ደግሞ ስጠይቃቸው እኛ ሚስኪን ነን እኛ አርደን እንብለው አለኝ። እንዴት ይታያል? ማን ነው ማለ ጥያቄ አንድገኝ አብዱላህ ብን ዑመር ዐሊ ብን አቢ ጣሊብ፣ እነዚህ ሶስቱ የነብስ ላ ለም ሰቦች የነብስ ላ ለም ሚስት አይሁድና ክርስቲያኖች ብስሚላህ ብለው ካረዱ ይበላላሉ ቃል በቃል አይሁድና ክርስቲያኖች ከአላህ ስም ውጭ በሌላ ስም ቢያርዱ ግን አይበላም አሉ። ስለዚ እየበለስኩለት ነው። አሕባሽ ስለሆነ ሙስሊም ያረደውን አይበላም ትላለህ እያለ ነው። ሙስሊም ያረደውን ይበላል ብያለ አሕባሽ ያረደው ግን አይበላም። ምክንያቱም ከአላህ ውጭ ለሌላ አካል ስለምትጠራ። መጀመሪያ ላይ ስናገር ነበር፣ ከአላህ ውጭ ለሌላ አካል አምልኮን የሚሰራ ሰው፣ የአላህን ባህሪያቶች የሚክድና የሚያስተባብል ሰው፣ ይሄ ሰው ያረደውን በፍጹም አይበላም። ሱፐርማርኬት ላይ ስለሚሸጡ ደግሞ እሱን ደግሞ እንገራሽ ሱፐር ማርኬት ላይ የሚሸጡ ስጋዎች እነሱ ደግሞ ስጋዎች ቸው አታውቁ። መጥተው ግን ሱቅ ላይ ተቀምጠዋል። እነዚህ ስጋዎች ዱባይና አንተ ለምሳሌ ሱፐር ማርኬት ስትሄድ ጊዜ የፍየል አለ የበግ አለ የከብት አለ የዶሮ አለ ማን እንዳረዳት ታቅም። እነዚህን ስጋዎች ምን አይነት እምነት ያለው ሰው እንደሆነ በምንገራለን። የሆነ ሰዓት ደግሞ አንተም ሱፐር ማርኬት ላይ የሆነ የተገዛ ስጋ መብላት ይቻላል?

ሰው ማገኘታችን በጣም ትልቅ ነገር ነው፣ ለእስልምናችን ማለት ነው። እና የኔ ጥያቄዎች ሁለት ሶስት ናቸው። እነሱን ጥያቄዎች እንድትመልስል ብዬ ነው። እሺ፣ ጥያቄ አንደኛ ጥያቄ፣ ሶላት እየሰገደ አንድ ሰው ፊት ለፊቱ ሌላ ሰው ቢያልፍ እንዴት ይታያል ይሄ? ነቢያችን ሰለላሁ አለይህ ወሰለም ሶላት እየሰገዳችሁ እያላችሁ ከፊት ለፊታቸው ሰው ሊያልፍ ካለ መልሱት ብላ ተናገሩ። እሺ ምን አይነት ሰው ነው ሶላት ሊያበላሽ የሚችለው ወደሚለው ስል መጣ። ለአቅመ አዳም ለአቅመ ሄዋን ያልደረሱ ህፃናት ልጆች እነዚህ ሶላት አያበላሹም። ለዚህ ማስረጃ ነቢያችን ሰለላሁ አለይህ ወሰለም የልጅ ልጆቻቸውን ሐሰንን፣ ሑሰይንን፣ ዘይነብን ከፊት ለፊታቸው አስቀምጠዋቸው ወይም አቅፈዋቸው ይሰግዱ ነበር። ስለዚህ ችግር የለም። እናት ለምሳሌ ህፃን ልጅ የሚላት ሰው ከሌለ በተለይ እቅፍ አድርግ ለአቅመ ችላላቸው እየዘገራቸው ልክ ላይ ስለ ላ ስለም የልጅ ልጆቻቸውን አቅፏቸው ሲሰግዱ እንደነበር፣ ነገር ግን ለአቅመ አዳም ከዚያ በላይ የሆኑ ሰዎች በሶላቱ ፊት ካለፉ ሶላቱን ያበላሻል ወይንስ ምንዳውን ይቀንሰዋል እንጂ አያበላሸውም በሚለው በዑለሞች መካከል ክለፍ አለ። ነገር ግን ትክክለኛ ሶላቱን አያበላሸውም፣ ምንዳውን ይቀንሳል የሚል ነው። በዚያ ነገር ላይ ሰውየው እያለፈ በተለይ ዝም ካለው ማለት ነው። ዝም እንዳትሉ ከልክሉት ብለዋል ነብዩ ሰለላሁ ዓለይሂ ወሰለም፣ መልሱት። በምን ያክል ርቀት ላይ ካለፈ ነው ሊያበላሽ የሚችለው ሶላትን ወይም ደግሞ ምንዳውን ሊቀንስ የሚችለው ወደሚለው ስንመጣ ጊዜ ከሱጁድ ከምትወርድበት በፊት ቢያልፍ ነው። ስጁድ ከምትወርድበት በኋላ ቢያልፍ ከዚያ ራቅ ባለ ቦታ ላይ ችግር የለውም። ላ ዩአር የተሰሩ አያደርግም። ሌላው ነገር ምንድን ነው፣ በእንዲህ አይነት ቦታ ላይ ሰዎች በሚተላለፉበት ቦታ ላይ የሚሰግድ ከሆነ ሰውየው ስትራ ያድርግ። ከፊቱ ሀይላንድ ሊሆን ይችላል ወይ ወንበር ሊሆን ይችላል፣ የሆነ ነገር ያስቀምጥ። ሰዎች ከዚያ ያለ ሰው የሚሰግድበት አካባቢ ላይ ነው እንግዲህ ሰው በብዛት አለበት ቦታ ላይ እሱና እየሰገደ አንድ ሰው ማንኛውም ሰጋጅ ዛ ቋርጦት ሊያልፍ ይችላል። ለዛ ችግር የለውማ ችግር አለው። ወንድም ነቢ ስለ ላ ሰለም ሱላት እንደሚያበላሽ ተናግረዋል። ይበላሻል የሚለው ግን ዑለሞች በሁለት መንገድ የተገነዘቡት፣ አንደኛ ሙሉ በሙሉ ያበላሸዋልና ና እንደገና እንደ አዲስ መስገድ አለበት ያሏሉ። ሌሎች ደግሞ ምንዳውን ይቀንሳል እንጂ ሊያበላሽ አይችልም። በተለይ ዝም ካለው ሲያልፍ ማለት ነው። ምክንያቱም ከልከሉት እንዳያልፍ ፈኢንቃትለከ ፈቃትልሁ ብለው ሁላ ተናግረዋል። ከታገላችሁ ታገሉት አልመለስም ካለ ብሎ ተናግረዋል። ስለዚህ ሲያልፍ ዝም አትበለው፣ ችግር አለው። አንተ በእጅህ እንደዚህ አድርገህ መለስ ለማድረግ ሞክር። ገብተል ሰውየው ምናልባት እየሰገድ ከመሆነ ላያውቅ ይችላልና ሊያልፍ ካለ በእጅህ መልሰው እንደዚህ እና ያ ነው ሰዎች የሚተላለፉበት ቦታ ላይ የምትሰግድ ከሆነ ወደ ስትራ ቦታ ላይ ሄደ ጠጋ ብላ ስገድ። ምናልባት ግድግዳ ሊሆን ይችላል ከፊት ያለው መቼም በዛ መታወቅ ሆን ብሎ አያልፍብህም። የሚተላለፉበት ቦታ ላይ የሚሰግድ ሰው ከፊት ለፊቱ የሆነ ምልክት ነገር ያደረግ። እሺ፣ ይሄ ነው ልብስ አለ ሰው የተናገሩት። ሁለተኛ ጥያቄ ደግሞ ምን መሰለ፣ አሁን ከኛ ውጭ ነን ሙስሊም የሆኑ ሰዎች ያረዱትን መብላት ይቻላል፣ አይቻልም ምናምን የሆነ ክርክር ነገር አላ። የሆነ ሰዓት ደግሞ አንተም ሱፐር ማርኬት ላይ የሆነ የተገዛ ስጋ መብላት ይቻላል የሚባል ትምህርት ስታስተምር ሰማሁኝ ና ከዛ እኔ እነን ሙስሊም የሆኑ ሰዎች ያረዱትን አይደለም መብላት በቃል አይደለ በጣም ለመምትን የሚለኝ ማለት ነው እንኳን መብላት አይደለም። እና ሱፐር ማርኬት ሲባል ማንኛውም ሰው ዝም ብሎ ሱፐርማርኬት ስለተባለ ብቻ ያ ሱፐርማርኬት ላይ ማንኛውም ይሁን ሱፐርማርኬት ከሆነ ሂዶ ገዝቶ መብላት ይቻላል ነው? እንዴት ነው ይሄ ነገርስ አብራራልኝ። እሺ ማንኛቸውም ስጋዎች በአላህ ስም ተብለው የታረዱ ከሆነ ነው የሚበሉት። ይሄ አውስል ነው፣ መሰረት ነው። ይሄ ነገር ቁርጥ ያደርጉና ሱፐርማርኬት የታረደ የሚሸጥ ስጋ ብሎ ብሏል ይሏቸዋል። አሁ ብዬ ያለ ነው። ነገር ግን ከዚያ በፊት ያስቀመጥኳቸው መስፈርቶች ያዳምጡ

የአላህ ስም በእርሱ ላይ ያልተወሳበት ከሆነ ግን እንዳትበሉ አለ። ስለዚህ ይሄ አስል ነው መሰረት ነው፣ ስጋ ይበላል አይበላም በሚለው ጉዳይ። ስለዚህ በአላህ ስም ተብሎ የታረደ ከሆነ ይበላል። ከአላህ ስም ውጭ በሌላ ስም ቢታረድ አይበላም፣ ቦታቸዋል። ይሄ ነው። ሁለተኛ የአራጁን አካል ስንመጣ ጊዜ አራጁ ምን መሆን አለበት? ሙስሊም መሆን አለበት። ልብ በሉ፣ ሙስሊም መሆን አለበት። በአላህ ላይ የማያጋራ የማያሻርክ። እኔ ሙስሊም ላይ ብሎ በአላህ ላይ የሚያጋራ የሚያሻርክ ከሆነ አይበላም፣ ቦታቸዋል አይደል?

ባሲሂል ቁርአን አንቀጽ ሲፈስር ምን አለ? አይ ዘባኢህ አህለል ኪታብ የአይሁድና የክርስቲያኖችን እርድ ለማለት ነው አለ። እርዳቸው ይፈቀዳል። ነገር ግን መስፈርት አለ። መስፈርቱ ምንድነው ከተባለ ቢስሚላህ ተብሎ የታረደከው ሆነ አይበላም። ያው ብዙ ጓደኞች አሉኝ ብዙ እንትን አለኝና ማለት ነው

አላህ ስብሓነው ተዓላ በሱሮት ልማኢዳ ላይ የአይሁድና የክርስቲያኖችን መብላት ፈቅዷል ይርታቸኋላ። እንዴት ከተባለ መስፈርት አስቀምጧል። ቢስሚላህ ተብሎ መታረድ አለበት። አላህ በቁርአን ላይ ሱሮት ልማኢዳ ላይ ቁጥር አምስት ላይ ሂደ ስታይ ጊዜ እነሆ ዛሬ የአይሁድና የክርስቲያኖች ምግብ ለእናንተ ተፈቀዳለ በመስፈርት አስቀመጠ። መስፈርቱ ምንድን ነው ከተባለ ቢስሚላህ ብለው ካረዱ የቱ ጋ ይገኛል መስፈርቱ ከተባለ ሱሮቱል አንዓም ላይ በእርሱ ላይ የአላህ ስም ተወስቶበት ከታረደ ብሏል። እሱ ሌላ ጥያቄ ነው። ዛሬ ላይ አላህ የሚለውን ስም አይቀበሉም ብለው ያርዳሉ እነዚህ ሰዎች። ነገር ግን የቀደሙት የመጀመሪያዎቹ በነጃሽ ጊዜ የነበረ ክርስቲያን አላህ የሚለውን ስም የአምላክ ስም እንደሆነ ያውቁ ነበር። ከዚያ በኋላ ቀስ በቀስ እነዚህ ሰዎች ሌላ ስም ሰጣቸው እግዚአብሔር ብለው እስካሁን ድረስ ያሉ የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። የግብፅ ክርስቲያን የኦርዶን ክርስቲያን የሱሪያ ክርስቲያን አንዳንድ ላይ የዓለም ክርስቲያን አረቦች አምላክን አላህ ብለው ነው የሚጠሩት። መጽሐፍ ቅዱሳቸው ላይ እስካሁን ድረስ የአምላክ ስም አላህ ተብሎ ነው የተቀመጠው። ኦሪት ዘፍጥረት ምዕራፍ አንድ ቁጥር አንድ ምን ይላል? ፊልበድኢ ኸለቀ አላሁ አሰማዋቲ ወልአርድ ይላል። የአረብኛው መጽሐፍ ቅዱስ ላይ ብትሄዱ አላህ በመጀመሪያ ሰማይና ምድርን ፈጠረ እያለ ይናገራል። ይሄ ነው ስለዚህ፣ ቢስሚላህ ብለው ካረዱ እነዚህ ሰዎች አይሁድና ክርስቲያኖች ይፈቀዳል። እሺ እንደዚህ አንተ እንደተረዳኸው የተረዳ ከሰለፎች አለ ወይ ከተባለ አዎ

እንደዛክ፣ ላ አሁን ሱፐር ማርኬት ላይ ስለሚሸጡ ደግሞ እንደሱም ደግሞ ንገራች። ሱፐር ማርኬት ላይ የሚሸጡ ስጋዎች እነሱ ደግሞ ስጋዎች ቸው አታውቁ፣ መተው ግን ሱቅ ላይ ተቀምጠዋል። እነዚህ ስጋዎች ዱባይ ና አንተ ለምሳሌ በት ሱፐር ማርኬት ስትሄድ ጊዜ የፍየል አለ፣ የበግ አለ፣ የከብት አለ፣ የዶሮ አለ ማን እንዳረዳት ጣቅም። እነዚህን ስጋዎች ምን አይነት እምነት ያለው ሰው እንደሆነ በምን ሁኔታ እንዳረዳቸው አታውቋቸው። እሺ ይበላል ወይ ወደሚለው ስንመጣ ጊዜ በነቢያችን በነብያችን ሰለላሁ ዐለይሂ ወሰለም ጊዜ እንዲህ አይነት ስጋ ተጠይቀው ነበር። ሰሃቦች ጠይቋቸው አንቱ የአላህ መልክተኛ ሆይ ስጋ መጣልን አሉ። فلا ندري من ذبحه وكيف ذبحه አሏቸው ማን እንዳረደውና እንዴት እንዳረደው አናውቅም ግን አሏቸው። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም አሉ ታሉ ታላችሁ ላላላችሁ እዝክሩ ስመላህ አለይህ ወክሉህ አሏቸው። እናንተ የአላህን ስም አውሱበትና ቢስሚላህ ብላችሁ በሉት አሏቸው። አያችሁ ይህ ቃዳይ ርው። ስለዚህ ማን እንዳረደው ብታውቁ ኖሮ በምን ሁኔታ እንዳረደው ብታውቁ ኖሮ በመጀመሪያው ሚዛን ትመዝናላችሁ። ቢስሚላህ ብሎ ነው ወይስ አይደለም የሚለው ካላወቃችሁ፣ ይህን ስጋ እናንተ ቢስሚላህ በሉበትና ብሉት አሉ ነቢዩ ሰለላሁ ዓለይሂ ወሰለም። በዚህ ላይ ዑለሞች አንድ ሀሳብ ተናገሩ፣ ክ ብን ዕሴሚ ሌሎችም። እሱ ምንድን ነው? ይህ የሚበላው በዚያ አካባቢ በአብዛኛው የሙስሊሞች የሚኖሩበት አካባቢ ከሆነ ነው ቢስሚላ ተብሎ ሊታረድ የሚችል ስለሆነ፣ ለምሳሌ አረብ ሀገራቶችን ብንወስዳቸው በአብዛኛው የሚኖረው የሚባል ሙስሊሞች ናቸው የሚኖሩበት። ወይንም በዚያ የሚቀርቡ ስጋዎች የሀላል ስጋዎች እንደሆኑ የተጻፈባቸውን ታገኛላቸው። በሌላውም ዓለም ሊሆን ይችላል ብዙ ይሄ ነው በአብዛኛው ከሀዲያኖች የሚኖሩበት ሀገር እስከሆነ እነሱ ይሆናሉ ታርደው ሊያቀርቧቸው ተብሎ የሚታሰቡበት ከሆነ የዛኔ ማን እንደሆነ አራጁ የማይታወቅባቸው ስጋዎች ከሆኑ እነሱን አትብሏቸው ብሎ ተናግረዋል። ይህን ይመስላል። እሺ። ሰላሙ አለይኩም ረህመቱላህ። አንድ ጥያቄ ያለኝ የእኔ ሴትዮ ስለተስላ ነበረ በግ ለማረድ ማለት ነው። ከዛ ያንን ተሳክቶላት ለማረድ ፈለገች። ከዛ ኢትዮጵያ ላኪና እዛ ቤተሰቦች ጋር አርደው ለሚስኪን ያከፋፍሉ አለች። ከዛ እነሱ ደግሞ ጻይቃቸው፣ እኛ ሚስኪን ነን እኛ አርደን ነብለው አለ። ይሄ እንዴት ይታያል? ማን ነው ማነ ጥያቄ አንድገኝ የእኔ አሰሪ ማለት ነው የሆነ የተሳልኩት ስዕለት አለብኝ አለች እና ስዕለቴ ተሳክቷል፣ በግ ማረድ ነው የምፈልገው አለችኝ። ከዛ እዛ ሚስኪን ስላለ እዛ ኢትዮጵያ ብር ልላክላቸው እና አርደው ለሚስኪን ያከፋፍሉ አለችኝ። ከዛ እናንተ እንብለው አላቸው። ከዛ እነሱ ደግሞ አከፋፍሉልኝ ስላቸው እኛ ሚስኪን ነን እኛ እንብለው አሉኝ። ማናቸው? እንደሱ አልሽ አንቺ ቤተሰቦች ናቸው ወይስ ቤተሰቦቼ? ቤተሰቦቼ እውነታቸው ነቢያችን ሰለላሁ ዐለይሂ ወሰለም ወብደእ ቢመን ተዑል አሉ። ሰደቃ ስታደርግ ከምትቀልባቸው ቤተሰቦችህ ጀምር አሉ። ገብታችኋል። እዚህ የተቸገረ ቤተሰብ እያላችሁ ለሩቅ ደሃ ሳልፎ መስጠት ተገቢ አይደለም። እንዳው በሌላ ሐዲ ላይ ነቢ ሰለላሁ ዐለይሂ ወሰለም ላሉ አሰደቀቱ ልልበዒድ ሰደቃ ወሰደቀቱ ልልቀሪብ ሰደቀቱን ወሲላ አሉ። ሩቅ ደሃ የሚሰጥ ሰደቃ እንደ ሰደቃ ብቻ ነው የሚያዘው። ለቅርብ ዘመድ የሚሰጥ ሰደቃ ደግሞ እንደ ሰደቃም ዘምድናን እንደመቀጠልም ጭምር በሁለት መንገድ ነው የሚገኘው አሉ ስለዚህ የተቸገረ ቤተሰብ እያለው ሰው የሀገራችን ሰው ለውጭ ሰው ካልሆነ ሰደቃ ይመስለው ማየታቸዋል እዚህ ወንድሞቹ እናቱ አባቱ እየተቸገሩ እያየ ለውጭ ሰው ሰደቃ ሲያደርግ ታያላችሁ እነሱ እንዳይበሉ ተው ሄለሾዎቹን የተዘጋጀው ይላሉ እኔ ደግሞ በጣም እና መጀመሪያ የሚጀምረው ሰደቃ ከቤተሰብ ነው። ነቢያችን ሰለላሁ አለይሂ ወሰለም ጋር ሳዕድ ብን አቢ ወቃስ የተባለ ታላቁ ሰሓባ መጣ። በጣም ተጎድቶታም ሆነ በጣም ተጎድቶ ታሞ ነበርና በኡሑድ ዘመቻ ጊዜ ሳዕድ ብን አቢ ወቃስ በዛን ጊዜ መጣ ሙሉ ንብረቱን ይዞ መጣና አንቱ የአላህ መልእክተኛ ሆይ ይህን ንብረቴን ለአላህና ለመልእክተኛው ልሰጥ ፈልግ ያለሁኝ፣ የታድርጉ እሺ። እና ሙሉ ንብረቱን ይዞ መጥቶ ይሄን ለዲን ለእስላም ልሰጥ ፈልግ ያለሁኝ አላቸው። ያው ለእስልምና ለዳዋች ሊሆን ይችላሉ ምናምን አገልግሎት የሚያስፈልጉ ነገራቶች

ስለዚህ ለአራት ከፈለው እና ንብረቱን ሰሓባው ልጆች አንድ ሜተር እድርጉበሉ የላ ንዝል ትሕት እሺ። ለአራት ከፈለውና ንብረቱን ይሄ ሰው ሶስቱን ክፍል ለኢስላም ላድርግ እና አንዷን ክፍል ለቤተሰቦች አለ። አይሆንም ለ ስለም አይሆንም ማለት እሺ። አለ በቃ ግማሹ ለኢስላም ላድርግና ግማሹ ለቤተሰቦች ላስቀር አለ። አይሆንም አሁንም ማለት ለብስ ላ ለ ጨምርላቸው እሺ ሶስቱን ክፍል ለቤተሰቦች ይላድርግና አንዷን ክፍል ደግሞ ለዲነል ኢስላም ደስት አለ። እሺ አሉት። ይሄም እራሱ በጣም በዝቷል አሉት። አያቸው ከዚያ የምንረዳው ሰው ከማንም በላይ ምጽዋት ሊያደርግ ሰደቃ ሊያደርግ ሊተውላቸው የሚገባው ለቤተሰቦቹ ነው። ቤተሰቦቹ እያሉ የተቸገሩ አካሎች ለውጭ አካል ሄዶ መስጠት ይሄ ነቢያዊ መንገድ አይደለም፣ እስላማዊ መንገድ አይደለም

ከአላህ ዘንድ እንደ ሰደቃ ትያዝላለች፣ አሉ። አያችሁ፣ ሙስሊም ሙሉ ህይወቱ ከአላህ ዘንድ ምን እንዳያስፋል። አያችሁ፣ ለሚስቱ በሚያበላ ጊዜ ከአላህ ዘንድ ምን እንዳ እየተጻፈለት ነው። ሚስትህን ማብላትህን አንተ የሆነ ሚስትህ ስለሆነችና የሆነ ግዴታ ስለሆነ ምናምን ብለህ አታስበው። ከአላህ ዘንድ ምን እንዳናገኝበታለሁ ብለህ አስበው። ለልጆችህ የምታደርገው እንደ ሰደቃ ነው። ለሰራተኛ የምታበላው እንደ ሰደቃ ነው። በአቅራቢያ ለሚገኙ ድሃዎች የምታበራው እንደ ሰደቃ ነው። ውጭ ላይ የምትሰሩ ወንድም እህቶች ለቤተሰቦቻቸው የምትልኩት ገንዘብ ስለወለዱን ብቻ ብላቸው ዝም ብላቸው እሱን ብቻ ታስቡት፣ ከአላህ ዘንድ ምንዳን እናገኝበታለን ብላቸው የህቲሳብ አድርጉ። ምንዳ ያስገኛቸዋለች። ሶላት እንትን ቀዷ አሁን ሶላት አንድ ሶላት አምልጦኝ ቀ

የመጀመሪያው መልስ ምንድን ነው? ልክ ፀሐይ ከወጣ ተነሳህ፣ ወደ መስግድ ነብይ ዐለይሂ ወሰለም ወዲያው በተነሳችሁበት ሰዓት ስገድ ስላሉ። ሌላው ደግሞ መልስ ምንድን ነው? ቀጣይ ሌላ ሱብሒ በሚመጣ ጊዜ ጠብቀህ፣ ከዚያ የቀጣዩን ቀን ከሰገድክ በኋላ ያለፈህን በቀባ በኋላ ቀማ አድርገህ ተነስተህ ትሰግዳለህ የሚለው ነው። ነገር ግን ትክክለኛ የመጀመሪያው ነው ምክንያ